ክፍሎም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ ጉራጌ ኒውስ ኔትወርክ አሎድስና ወቅታዊ ዜናዎችን በጂኤንኤን በሁሉም አማራጮች በቴሌግራም በፌስቡክ በቲክቶክና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉን ባክብሮት እየጠየቅን ወደ ሰሪው ዜናዎች እናልፋለን አብራችን ሆኑ ቀዳሚውን የክልሉ ሰላምና ልማት ግንባታ ሂደት ለማደናቀፍ ጥረት የሚያደርጉ ኃይሎች የክልሉ ህዝቦች በጋራ እንዲታገሏቸው ጥሪ ቀረበ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ክልሉ የጀመራቸውን የሰላምና የልማት ግንባታም ተግባራት አጠናክሮ እንደሚቀጥል አስታውቋል። ርዕሰ መስተዳድሩ ይህን ያሉት በክልሉ ወቅታዊ የሰላምና ጸጥታ ጉዳዮች ላይ ያተኮረው ውይይት በሆሳና ከተማ በተካሄደበት ወቅት ነው። ክልሉ በሁሉ መስኮች በትክክለኛ ኃይል ላይ መሆኑ የአመራር ስርዓቱ በመደመር መንግስት ቅኝት የተመራና በመደመርቱ ልድሳቤ ላይ የተመሰረተ እንዲሆን የተጀመሩ የፖለቲካና ውስጠ ፓርቲ ዲሞክራሲ የአቅም ግንባታ ስራዎችን በማጠናከር የአመለካከትና የተግባር ውህደትን ከፍ በማድረግ ውጤታማነት ለማሳደግ በትኩረት እንደሚሰራ አመላክቷል። መንግስት የየአካባቢውን ቁልፍ ችግሮች ለመፍታት ቁርጠኛ አቋም መያዙንና በቅንጅት ለመስራትም በውይይት መድረኩ አቋም መውሰዱን ገልጸዋል። የጸጥታ ኃይሉን በማጠናከር ለተልኮ ብቁና ዝግጁ የማድረግ ተከታይ ስራ እንደሚሰራ የህግ የበላይነትን ለማረጋገጥ ህብረተሰቡን ነው በአሳተፈ መንገድ በልዩ ትኩረት እንደሚሰራ ጠቁሟል። በተጨማሪም ክልሉ በስኬት ታጅቦ ወደ ፊት መራመዱ የጎረበጣቸው አደናቃፊ ኃይሎች ነጠላ ፍላጎቶችን መነሻ ያደረጉ ነጠላ ትርክቶችን በማራገም በሐሰት ዘመቻ የህዝቦችን አብሮነት ለመሸርሸር፣ የእርስ በርስ ጥርጣሬ ለማስፋት፣ የሰላምና የልማት ግንባታውን ሂደት ለማደናቀፍ ጥረት ላይ መሆናቸው እነዚህ ኃይሎች መላው የክልሉ ህዝቦች በጋራ እንዲታገሏቸው ርዕሰ መስተዳድሩ ጥሪ አቅርበዋል። ቅሬታ ሲቀርብበት የነበረው የዓለም ገና ቡታጅራ መንገድ ግንባታ ተጠናክሮ መቀጠሉን ተገለጸም። የዓለም ገና ቡታጅራ የመንገድ ግንባታ በ14 ቢሊዮን ብር የመንግስቱ በጀት እየተከናወነ ይገኛል ተብሏል። 132.7 ኪሎ ሜትር ርዝመት ያለው የመንገድ ግንባታ በአስፓልት ኮንክሪት ደረጃ ነው እየተገነባ የሚገኘው በሀገር በቀሉ የኒኮማንድ ኮንስትራክሽን እየተከናወነ ያለው ፕሮጀክቱ ለአካባቢው በርካታ ጠቀሜታዎች እንዳሉትም ተመላክቷል። መንገዱ ሲጠናቀቅ ከዓለም ገና ቡታጅራ በተሽከርካሪ ለመጓጓዝ የሚፈጀው ከሶስት ሰዓት በላይ የሚወስደው ጉዞ ወደ አንድ ሰዓት ተኩል ደቂቃ ዝቅ እንዲል ያደርገዋል ተብሏል። የቱሪዝም ዘርፉን ከማጠናከር በተጨማሪ የግብርና ምርቶችን ወደ ማዕከላዊ ገበያ በቀላሉ ተደራሽ ለማድረግም ፋይዳው የጎላ መሆኑ ተጠቁሟል። በሚያዝያ ወር 2017 ዓ ም የተጀምረው የዓለም ገና ቡታጅራ መንገድ ግንባታ በአራት ዓመታት ውስጥ ለማጠናቀቅ የጊዜ ገደብ ተይዞለታል ነገር ግን ግንባታው በተያዘለት ፍጥነት እየተገነባ አይደለም፣ በማለት በተለያየ ጊዜ ቅሬታ ሲነሳበት መቆየቱ ጄኒን መዘገቡ የሚታወስ ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በሰባት ነጥብ ሁለት በመቶ ያድጋል ተብሎ እንደሚጠበቅ ተነበየ። ድርጅቱ ሀገሪቱ በቀጣዩ ፈረንጆች 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው ዜሮ ነጥብ 1 በመቶ ያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው አይኤምኤፍ ይህን ያስታወቀው ጥቅምት 6 2018 ዓ ም ፊፋ ባደረገው አመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያ ጨምሮ ከሰሃራ በታች የሚገኙ አርባ አምስት ሀገራት የኢኮኖሚ ሁኔታ እየዳሰሰ ነው። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት 4 ነጥብ 1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥል አመላክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቁመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸውም አመላክቷል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረውም ጊዜ በላይ እንደሚሆን ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን አይኤምኤፍ አስታውቋል። የደሴ ከተማ ፖሊስ መምሪያ በወጣት ሊዛ ደሳለኝ ግድያ ምርመራ መጀመሩን አስታወቀም። መስከረም 28 ቀን 2018 ዓ ም በደሴ ከተማ ቡርከና ቀበሌ ሀቢታት ተብሎ በሚጠራ ቦታ ላይ ባሰቃቂ ሁኔታ ህይወታ ያለፈው ወጣት ሊዛ ደሳለኝ ግድያ ላይ ምርመራ መጀመሩን የከተማ ፖሊስ መምሪያ አስታውቋል። ወጣቷ ባሳለፍነው ሳምንት መስከረም 28 ቀን 2018 ዓ ም ሞባይል ስልክ ለማሰራት ከምሽቱ አንድ ሰዓት አካባቢ ከቤቷ በወጣች በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ የተገኘች ሲሆን ለህክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አልተቻለም። በከተማ ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የአራተኛ ዓመት የፋርማሲ ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበር። ድርጊቱ በማኅበራዊ ሚዲያ እና በከተማ ነዋሪዎች ዘንድ ከፍተኛ ቁጣ መቀስቀሱን ተናግሯል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉ ነዋሪዎች ድርጊቱ ነዋሪዎችን እንዳሳዘነና እንዳስቆጣ ተናግረው ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል ሲል ቢቢሲ ዘግቧል። የደሴ ከተማ ፖሊስ የፍትህ አካላት ያካተው ቡድን በማቋቋም ምርመራ አጠናክሮ መጀመሩንና በቀጣይም የምርመራ ቡድኑ የደረሰበትን ውጤት ለህዝቡ ይፋ እንደሚያደርግም ገልጿል። ከቅርብ ጊዜ ወዲህ በሀገራችን በሚገኙ የተለያዩ አካባቢዎች በሴቶች ላይ የሚደርሱ ጥቃቶች እየጨመሩ መጥተዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በተያዘው የጥቅምት ወር አጋማሽ ስራውን ሊጀምር የሚችልበት ሁኔታ ሊፈጥር እንደሚችል ተገለጸም። በየካቲት 2014 ዓ ም ስራውን የጀመረው ኮሚሽኑ ከትግራይ ክልል በስተቀር በሌሎች ክልሎችና ሁለት ከተማ አስተዳደሮች የተወካዮች ልየታ፣ አጀንዳ ማሰባሰብ ማካሄዱን አስታውሷል። ይሁን እንጂ እስካሁን ድረስ በትግራይ ክልል ምክክር ለመጀመር ያልቻለ ቢሆነ የምክክር ሂደቱ ለመጀመር የተለያዩ ጥረቶችን ሲያደርግ መቆየቱና አሁንም እያደረገ መሆኑ ኮሚሽኑ በመግለጫው አመላክቷል። በዚህም በትግራይ ክልል ከሚገኙ ባለድርሻ አካላት ጋር ሁለት ዙር ውይይት ማድረጉንና ከፌዴራሉ መንግስት ጋር በተያያዘ የተነሱ ጉዳዮች ለፌዴራሉ መንግስት ከፍተኛ አምራሮች ማቅረቡን አስታውቋል። ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ኔትናል ጄኔራል ታደሰ ወረዳ ጋር አድርጌዋለሁ ያለውን ውይይት ተከትሎም በተያያዘው የጥቅምት ወር አጋማሽ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጥርም ተስፋ የተሰጠ መሆኑም ኮሚሽኑ ተናግሯል። ከ3 ዓመታት በፊት ጥቅምት 23 ቀን 2015 ዓ ም በፌዴራል መንግስቱና ህወሓት መካከል በፕሪቶሪያ በተፈረመው የዘላቂ ግጭት ማቆም ስምምነት መሰረት ሁለቱም ወገኖች ፖለቲካዊ ውይይቶችን እንዲያደርጉ የሚደነግግ አንቀጽ መስፈሩ ይታወሳል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ እናመሰግናል። መልካም ጊዜ